ቲክቶከር ጃኒ ኢቫን እና ሌሎችም ሰዎች ቲክቶክ ክሬቲቭ አዋርድ ላይ በለበሱት ልብስ የተነሳ በቁጥጥር ስር ውለዋል። እንዲሁም ደግሞ ከጋዜጠኛ ሶፎኒያስ ጋር በተያያዘ የወጡ አዳዲስ መረጃዎች አሉ። እነሱ እንመለከታለን። ቲክቶከሩ አዶናይም እንግዲህ ሰግጥ ፈምስን ትቻለ ብሎ ነበር። አሁን ግን አፕግሬድ አድርጎት ማለት ነው፣ ስግጥግጥ ፍምስ ብሎ ተመልሷል። ስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ፣ እሰጋግጣለሁ፣ ፍርሃት አያሸንፈኝም፣ ከዚህ በኋላ ምቶበት ምንም ምክንያት የለኝም እያለ ነው። በእኔ መነጽር አሉ። በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ያለ። እንዲሁም ደግሞ ቲክቶከሩ ጆሲ አርቲስት ቲቪ እና አቢዮል የተባለውን ግለሰብ ላይ ክስ አቅርቧል። ነገሩ በሕግ ያስጠይቃል። ይህን ቪዲዮ አይተን አንድ እንመለስ። ሌላው ደግሞ በአዲስ አበባ ቦሌ የተፈጸመ አንድ ዘግናኝ የሆነ ወንጀል አለ። እሱንም እንመለከት እንመለከታለን። ሰላም፣ ጤና ይስጥልኝ። የተከበራችሁ፣ የተወደዳችሁ የቻናል የቤተሰቦች፣ እንዲሁም አዲሶች እንኳን በሰላም መጣችሁ። በዚህ ቪዲዮ እንግዲህ መግቢያ ላይ የነሷቸውን ነጥቦች አንድ ባንድ በአንድ እንመለከት አለ ቪዲዮን እስከ መጨረሻው ተመልከቱት። የዛሬው የመጀመሪያ ጉዳያችን ባሳለፍነው የቲክቶክ ክሬቲቭ አዋርድ ላይ እንግዲህ በጣም መነጋገሪያ የሆኑ ብዙ አይነት አለባበሶችን አስተውለን ነበረ። ወላጆችን በዚህ ጉዳይ ተጨንቆ ነበረ። አንዳንድ ሴቶች በጣም በጣም ወጣ ያለ አለባበስ ለብሶ ነበረ። እንዲሁም ደግሞ ዩቱብ ላይ እና ቲክቶክ ላይ የሚታወቀው ዩቱበሩና ቲክቶከሩ ጃኒ አለባበስ ለብሶ ነው። ስፔሻሊ ደግሞ የሴት የሚመስል ቦርሳ መያዙና አለባበሱ በጣም አነጋጋሪ ሆኖ ነበር። እና አሁን ላይ እነዚህን ሁለት ቲክቶከሮች ጨምሮ ሌሎችም ሰዎች ታስረዋል። እስቲ ጉዳዩን በሰፊው በቪዲዮ ተመልክተን እንመለስ። ቲክቶከሮቹ በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነምግባር ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር መዋሉን አስታውቋል። እነዚህም ወንጌላዊት ገብረ እንድሪያስ በርሄ ወይንም በረከት ጸጋዬ ጅፋር፣ መቅደስ ደረጄ መንግስቱ፣ ግሩም ገዛሐኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ እንደሚቀጥል አስታውቋል። ስለዚህ እንደተመለከታችሁት ነው፣ እነ ጃኒ የታሰሩበት ምክንያት ይሄ ነው። መጀመሪያ ላይም በጣም ብዙ ሰው ይህ አለባበስ ትክክል አልነበረም እያለ ነበረ። ጃኒ ግን ይቅርታ ጠይቆ ነበር። ቢሆንም ግን አሁን ላይ ታስሯል። ኢቫን ደግሞ ያደረገችው ነገር ትክክል እንደሆነ፣ አለባበሷ ትክክል እንደሆነ በጣም ብዙ ሰዎች ላይቭ ላይ ሲቃወሟት፣ እሷ ግን በምክንያት እየተከራከረች ያስረዳች ነበር። አሁን ላይ ግን ሁለቱም ታስሯል። ወደፊት የሚሆነው ነገር እንመለከታለን። ከዚህ በኋላ ለሚመጣ አዋርድ እንግዲህ አስተማሪ ይሆናል ብዬ አስባለሁ። ምክንያቱም ዛሬ ላይ እነዚህ ላይ ከባድ ቅጣትም ባይሆን ትንሽ ነገር እንደዚህ ያለ ነገር ራሱ መደረጉ ሌላው ለሚመጣው ነገር መጠንቀቅ ይጀምራል። ለሚለብሰው፣ ለሚያደርገው፣ ለሚሆነው ነገር ነገር መጠንቀቅ ይጀምራል። ሌላው ደግሞ እዛው ቲክቶክ ክሬቲቭ አዋርድ ጋር በተያያዘ እንግዲህ ቲክቶከሩ ጆሲ ካለባበሱ ጋር በተያያዘ በጣም ብዙ ትችት ሲደርስበት ነበር። አሁን ላይ ግን አርቲስት ቲቪ እና የሆነን ግለሰብ እከሳለሁ እያለ ነው። ጉዳዩ ምን እንደሆነ እስቲ አይተን እንመለስ። ነገሩ በህግ ያስጠይቃል። ይህን ቪዲዮ አይተን አንድ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ከወንዶችም ሶስት ጥራለኝ ከሴቶችም ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በአርባ ስምንት ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ ወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ስለዚህ ጆሲ እንደተመለከታችሁ አርቲስት ቲቪ እና አብዩል የሚባለው የማንቸስተር ዩናይትድ ደጋፊው ማለት ነው። ቲክቶክ ክሬቲቭ አዋርድ ላይ አብዩልም ተሸላሚ ነው። ሰው ሁለቱን ከሷቸዋል። የጆሲን አለባበስ ታሳስሱታላቸው ለብሶ የመጣውን ይህ የምትመለከቱት ስክሪን ላይ የምትመለከቱትን አለባበስ ነበር የለበሰው። እሱም በጣም ብዙ የራሱ የሆነ ምክንያት እንዳለው አስረድቷል። ያንን ልብስ የለበሰበት ቢሆንም ግን በዚህ መልኩ ሲቀልዱበት አርቲስት ቲቪ እና ይህንን ግለሰብ እንግዲህ ከሷቸዋል በ48 ሰዓት ቪዲዮን እንዲያጠፉት። ቀጥለን ደግሞ ሌላው በጣም መነጋገሪያ የሆነው ነገር ምንድነው? ቲክቶከሩ አዶናይ እንግዲህ አሁን ላይ ኢሹ መሆኑ ቀጥሏል። ሰሞኑ ቀናት በፊት እንግዲህ ስግጥ ፍምስ የሚለውን ትሬንድ መቶ አለብን። በጣም ብዙ ችግሮች እየገጠሙኝ ነው፣ በጣም ብዙ ትችቶች እየገጠሙኝ ነው፣ ሰዎችም ሚስአንደርስታንድ እያደረጉ ስግጥ ፍምስ የሚባለው ነገር ትተን በሌላ ነገር እንጠቀማለን። ከዚህ በኋላ ሁላችሁም ይህን ነገር አትጠቀሙ እያለ ነበር። ዛሬ ላይ ግን ወጥቶ ያንን ነገር ሶስት እጥፍ አሳድጎት ማለት ስግጥ ስግጥ ስግጥ ፍምስ እያለ በዚህ ነገር እቀጥላለሁ ከዚህ በኋላ አልሰማም እያለ ነው። ለዚህ ነገሩ ደግሞ ከነ እዩ ጩፋ ሳይቀር ድጋፍ አግኝቷል። እስኪ ቪዲዮችን እንመልከት። በእኔ ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ፣ መሰጋገጥ ነው ያለብን። መሰገጥን እንደውም ትተህ መሰጋገጥ ነው ያለብን። አዲስ ቃል እየጠበቁ ነው። ስግጥ ግጥ ስግጥ ግጥ። በቃ ስግጥ አንዴ ይረግጣል። ስግጥ ግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥ ግጥ ግጥ ይችላሉ እንደምው እስከሚሳካላቸው ድረስ አያቋርጡ፣ እያበዛ መሄድ ነው በቃ አቋምን ከቀየርክ፣ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። በዚህ መልኩ እንግዲህ እዩ ጭፋ ነግሮታል። ከዛም አዶናይ ደግሞ ይህንን ተናግሮ ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ፣ ይህ ሰግጥ የሚለው ቃል እውነቴ ነው ምላቸው፣ በጣም ብዙ ጠላቶች ይዞ መጣ። አይገርማችሁም? ከምታስቡት በላይ ማለት ነው እንግዲህ ከሁለት ቀን ነው ከሶስት ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ እና አንዳንድ ሰዎች ሰግጠው እየጠሉን ሰግጠው ለመመቃኘት እየሞከሩ ነው። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከር ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ከአሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ፣ እሰጋግጣለሁ፣ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ በቃ ሰግጥ፣ ይኸው ሲምፕል ሶስት ቃላት ነው። ወደ ፍጋ ፍግት፣ ወደ ትግት፣ ወደ ስርት፣ ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። ዲስ ኢዝ ማይ ኢንቴግሪቲ የአዶናይ ኢንቴግሪቲ ነው። ይሄ ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። ዘጠና ፐርሰንት ሰዎች የምንስማማበት ትርጉም ነው። ስግጥ ማለት ገባችሁ? ሰግጥ ላለሁ አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን፣ ሰጋግጠን ነው በራሳችን መተማመን ያለብን፣ ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። እሰጋግጣለሁ። ስግጥግጥ ፍምስ የታባ ስለዚህ አፕግሬድ አድርጎታል። ሰግጥ ፈምስን ወደ ስግጥግጥ ፈምስ ከፍ አድርጎታል። ግን ግን ይህንን ነገር ደግሞ በደንብ ዲፋይን አድርጎታል፣ እና ሰግጥ ማለት ይሄ ነው ይሄ ነው እያለ ለማብራራት ሞክሯል። በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ፣ መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ፣ ሰው የምታጨናንቁ ከሆነ ይህ የመሰገጡ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዚያ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞክር ካላችሁበት ደረጃ መጀመር ትምህርታችሁ ላይ መሰገጥ ስራችሁ ላይ መሰገጥ ዩኖ ይህ ማለት ነው ከዚህ በላይ ምንም ነገር የለም ስለዚህ ሀሳቡን አትቀያይሩት ልብሳቸው አውልቃቸው የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም እኔ ደግሞ ልብሳቸው አውልቃቸው ሩጡ አላልኩም መያያዝም አልፈልግም ሰማችሁኝ አደለ መሰገጥ ማለት እዚህ ውስጥ ነው ጋይስ መበርታት ማለት ነው፣ ለዓላማ መቆም ስዋዶ ላይ መሰገጥን መበርታትና ለዓላማ መቆም በሚዲፋይን አድርጎታል። ማለት ከዚህ በኋላ የሰግጣለሁ ብለ ራቁት ምናምን ኃላፊነቱን አልወስድም እያሉ ነው። ከዛ ውጪ ደግሞ ቀጥታ ማለት በፒዲኤፍ የሰግጥን ትርጉም ጽፎ ፖስት አድርጎት እዚህ ጋር እንደምትመለከቱት የስግጥ ፍምስ ህጎች ይላል። የመጀመሪያው በራስ አለማፈር፣ ሁለተኛው ራስን መውደድ፣ ሶስተኛው በራስ መተማመን፣ አራተኛው የሰው አሉታዊ ምክርን አለመስማት፣ አምስተኛው የጀመርካቸውን አለማቋረጥ ስድስተኛው ሰዎችን መርዳት፣ ሰባተኛው አለመቅናት፣ ስምንተኛው አለመወዳደር፣ ዘጠነኛው ታለንት የለኝም አለማለት፣ አስረኛው የሰው ሰላም አለመጋፋት፣ አስራ አንደኛው የሰው ደህንነትን መጠበቅ፣ አስራሁለተኛው ሰርተ ሀገርን በጥሩ ማስጠራት፣ አስራ ሶስተኛ ለዓላማ መቆም። ሶ ሰግጥ ፈምስ የሚለውን በዚህ መልኩ ዲፋይን አድርጎታል። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር፣ አዱና አገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብም አዱና የሚያስተምረው ትምህርት አገርን ከጎዳ ትውልድን ከጎዳ ብሔርን ፖለቲካን ሃይማኖትን የሚነካ ከሆነ መንግስት የራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶክ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከጁ ሲወርቅ መንግስት ይላል፣ ፍሪጁ አልከፈት ስል መንግስት ይላል፣ በሁሉም መንግስት ይላልና፣ እና ቲክቶኩ ያመጣው ትሬንድ ነው ይሄ ትሬንድና፣ ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው። ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት መንግስት መንግስት መንግስት ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብን። ከአዶናይ ጋር በተያያዘ እንግዲህ ያለው ነገር ይህን ይመስላል። ጭራሽ ደግሞ ኢንተርናሽናል ለማድረግ በእንግሊዝኛው ላይ ኮንተንቶችን እየሰራ ነው። እንደዚህ አይነት ፖስቶችን አይቻለሁ። እስኪ እናንተ ምን ተሰማችሁ? የእናንተን ኦነስት ኦፒኒን ፈልጋለሁ። ደግሞ ወደ ጋዜጠኛ ሶፎኒያስ ጉዳይ እንመለስ። ሰሞኑን እንግዲህ ብዙዎቻችሁ ሰምታችሁታል። ከትናንትና ጀምሮ ሶሻል ሚዲያው ላይ በጣም በጣም ሲዘዋወር የነበረ ነገር ነው። ሶፎኒያስ አዳማ ሄዶ እንግዲህ በፌስቡክ አካውንቱ ተደበደብኩኝ፣ ከእንግሊዝ የተላከልኝ ላፕቶፕ ለመቀበል ሄጄ አዳማ ላይ አንዳንድ ወጣቶች የሆነ ቦታ አስገብተውኝ ደብድበውኝ ንብረቴ ዘረፉ ብሎ ነበረ እነዛ ወጣቶች ደግሞ ትክክለኛው ነገር እሱ አይደለም፣ ያው የምታውቁትን ነገር አስረድተው፣ ከዛ ግን ያንን ቪዲዮ ፖስት ሲያደርጉ ሶፎኒያስ ያንን ፖስት ሙሉ በሙሉ አጥፍቶታል። ብቻ የተፈጠረውን ነገር የምታውቁት ነው። ከተመሳሳይ ጾታ ጋር በተያያዘ አንዳንድ ነገሮች ተፈጥረዋል። ያው በግልጽ ብዙቻቸው አይታችሁታል ሶሻል ሚዲያው ላይ። ከዚህ ጋር በተያያዘ ግን የተወሰነ ጊዜያቶችን ወደኋላ እንሂድና እግረኛው ሚዲያ ጋዜጠኛ ሶፎኒያስን አቅርቦት ነበር። የዛኔ ግን እግረኛው ሚዲያ በጣም በጣም ብዙ ትችቶች ሲደርሱበት ነበረ። ልጁ ሳያገግም በጣም ብዙ ነገር አድርጋል የሚል በጣም በጣም ብዙ ትችቶች ሲደርሱበት ነበር። እስኪ ያንን ነገር እንመልከትና ወደ አሁኑ ለመሆኑ ደግሞ እንመለሳለን። ይሄ ቪዲዮ ከዛሬ ስድስትና ሰባት ወር አካባቢ ይመስለኛል ተክለ ሃይማኖትም በጣም ያስተቸው ቪዲዮ ነበረ። ዛሬ ላይ ይሄ ነገር ዓይን አውጥቶ መጥቷል ማለት ነው። ምንድን ነው ቪዲዮ የሚለውን ነገር አብረን እንስማ። ላይ ተገቢ ያልሆነ ነገር ሰምቻለሁ። ችግር የለውም አሁን ለጊዜው እረፍት ላይ ነኝ። በሳምንት ሁለት ቀን ዜና ያለው ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው እዛ ላይ ይሰራል። ከዛ ውጪ ቤት ነኝ። የቤት እመቤት የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ ቤት ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አዎ፣ ትቀመጣለ። ቢዚ በሆን ደስ ይለኝ ነበር። ድሮ በጣም ቢዚ ነበርኩ። በዚህ በዚህ አውድ የተረዳኸው የቤት እመቤት ሌላ ምን ትርጉም አለ? ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ ሁን እዚህ ጋር የቤት መቤት ስትል፣ አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚል አየሁ። ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን ራሱ ቆንጆ ነበርኩ የሚል ቃል ተጠቅመህ ሁሉ አወራ ስታወራ ሰማሁና ቁንጅና መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው? አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየኩ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ የሆነ ወንድ ቆንጆ ቆንጆ። የዛኔ የነበረው ነገር አሁን ያያችሁት ነው። እና እግረኛው ሚዲያ ልጁን እንዴት ታፋጥጣለህ? እንዴት እንደዚህ ታደርጋለህ? በሚል ተክለ ሃይማኖት፣ በጣም በጣም ብዙ ትችቶች ደርሶበት ነበር። ዛሬ ላይ ግን ሰው ወጥቶ እንዳለ ይቅርታ አድርግልን፣ የዛኔ አንተ ትክክል ነበርክ፣ ይቅርታ አድርግልን እያሉ ነው። ሁሉም ሰው ማለት ነው፣ የዛኔ የተቸ ሰው ሁላ። አሁን እግረኛው ሚዲያን እንዴት ነው ይቅርታ የምጠይቅ ጋይስ? እግረኛ ሚዲያን እንዴት ነው ይቅር በለኝ ማለት የምችለው ጋይስ? ሶፎኒያስ ሶፎ ጀመር እኛ ማለት ነው፣ ሰው መሀል አንገባም። ሰው የሚያው ሰዎች ቢያወሩ ቢጨቃጨቁ ቲክቶክ ላይ አንገባም፣ አናወራም፣ አልተባባልም እኔ ወድኝ ቪዲዮ ሰርቼ ማለት ነው። አሁን አፌ በተቆረጠ ምን ነው እግረኛው ሚዲያ አንተን የተናገርኩ ቀን አፌ ቁረጥ ባለ የዛን ቀን ውጭ ባልተናገሩ እንደው ምን አለበት ፋ አሁን እኔ ሰው ነኝ ጋይዝ፣ እኔ አሁን ሰው ነኝ፣ ሰው ነኝ እኔ አሁን ጋይዝ፣ ወይ ሶፎኒያስ ጉር ሰጣል እግዚአብሔር እንደው ለእሱ ወታ ተከራክራ ነበር እቺኝ። አንተም ብሎ አንተም ብሎ ጋዜጠኛ ነው ያልኩት እኔ አንተም ብሎ ጋዜጠኛ ነው ያልኩት። አንተም ብሎ እንደዚህ ወንድ አይደለኩ ወይ ወንድ ልጅ እንዲህ ሲሆን ወድቆ ስታይ ደስ ይልካል ወይ? ምን ያላልኩት እነግርሀለሁ እንደው ግረኛ ሚዲያ ይቅርታ አድርግልኝ። አፌ ቁርጥ ከዛን ቀምጪ ባልተናገርኩ። ወይ ወይ ሶፎኒያስ ይሰራን ስጥ። ወይ ሶፎኒያስ ዊ ቲክቶክ ለነገሩ ቲክቶክ ሲጀመር ደንቡሮ በቃ የሆነ ነገር እንላለን። እዚህ አባብሉናል እዚህ ጋ ጉድ ይሰሩናል እኛ እኮ እና ያው ከዚሁ ከጋዜጠኛ ሶፎኒያስ ጋር በተያዘ ደግሞ የአዳማ የነበረው ልጅ ማለት እንዳለ ይህንን መረጃ ያወጣው ለአጭር ጊዜ አልነበረም። ከሶፎኒያስ ጋር ሲያወሩ የነበረው ያው ዘገድ የተጻጸፉትን ያወሩትን ነገር ምናም ማምጣት አልፈልግም እዚህ ጋር ማለት በጣም የሚዘገን ነው። በጣም ነው የሚያስጠላው። እውነቱን ስነግራችሁ ደስ አይልም ማለት፣ የሆነ ከአእምሮ የማይወጣ ነገር ነው። እና ደስ ስለማይል እዚህ ጋርም ደግሞ ለሚያዩትም ሰዎች ጥሩ አይደለም። የማይሆን ነገር እንት ማለት ነው የሚሆነው። ግን ያኛው ሲያወራው የነበረው ልጅ ራሱ አሁን ላይ ክስ እየቀረበበት ማለት እሱስ እንዴት ሊያወራ ቻለ የሚለውን አንዳንድ ሰዎች ማለት የሆነ ነገር ሲያወሩ ስለሰማሁ ነው። ምን እንደሆነ እንመልክ። በነገራችን ላይ ይህንን ድምፅ ሪከርድ ሲያወጣ የተቆራረጠ ብዙ ኮንቨርሴሽኖች አሉ። የሚፈልገው የሚፈልገው ነው ገጣጥሞ የለቀቀው። የእኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነገር ያለው ይለዋል። መጀመሪያ ምንድን የነገረው በጣም ብዙ አውርቷል። ብዙ አውርቷል። የሚፈልገው የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኮር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገውን የሚችል ድምጽ ያመጣ እንጂ የተቆራረጠ ነው፣ ይገባቸዋል። ቀጥሎ ደግሞ ጋዜጠኛ ሶፎኒያስ የሚሰራበት አሻም ቲቪ እንግዲህ መግለጫ አውጥቷል። ምን እንደሆነ እንመልከት። በጋዜጠኛ ሶፎኒያስ ጉዳይ አሻም ቲቪ መግለጫ ሰጥተዋል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎኒያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊሾ የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበረም። ከትናንት ዳር 292018 ዓ ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምፅ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህ መሰረት ስለሰራጨበት መረጃ ሶፎኒያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎኒያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻ ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውን እና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ ም ጀምሮ ማቋረጣቸውን አስታውቀዋል። እዚህ ጋር በተያያዘ ግን የሚወጡ አዳዲስ መረጃዎችን ይዤላችሁ እመጣለሁ። ቀጣይ ደግሞ በጣም የሰማሁት አንድ አሳዛኝ አሳዛኝ የሆነ ዜና አለ። እዚሁ አዲስ አበባ ውስጥ የተፈጸመ ነው። እስኪ ዜናውን ሰምተን እንመለስ። ተሳፋሪውን ከበር ላይ ገፍትሮ መሬት ለመሬት እየጎተተ ከቦሌ ስካይላይት እስከ ሚካኤል ድረስ እያንጓተተ የገደለው የራይድ ሹፌር በቁጥጥር ስር ውሏል። ተጠርጣሪ ጅብሪል ብርሃኑ የተባለው ከላይ የምትመለከቱት የራይድ ሹፌር ሟች ሚካኤል ውቤ የተባለን ግለሰብ ከቦሌ አትላስ ላይ ሐምሌ 5 2017 ዓ ም ላይ ያነሳዋል። የራይድ ሹፌሩና ሟቹ የተነጋገሩበት በ200 ብር እስከ ስካይላይት ከደረሱ በኋላ ሟች ሚካኤል ውቤ በተጨማሪ 100 ብር በመጨመር 300 ብር በማድረግ ለመክፈል ሲሞክር ተጠርጣሪ ጅብሪል ብርሃኑ ይሄ ብር አይበቃኝም፣ 600 ብር አድርግልኝ በማለት ጸብ ይጀምራሉ። በዚህም ከሟች ሚካኤል ውቤ ጋር ያልተግባቡት እዚህም ተጠርጣሪ ጅብሪል ብርሃኑ 70 ሺ ብር የሚያወጣ የሟችን ስልክ በመቀማት ለማምለጥ በሚሞክርበት ሰዓት በተፈጠረ ውዝግብ ሟች ሚካኤል ውቤ በመኪናው በር በኩል ተንጠልጥሎ ስልኩን ለማስመለስ በሚያደርገው ጥረት ከቦሌ ስካይላይት አንስቶ በጉምሩክ በኩል እስከ ሚካኤል ድረስ እየተጎተተ ስልኩን ለማስመለስ በሚያደርገው ጥረት እዛው ህይወቱ ያለፈ ሲሆን ጠርጣሪውም ገፍትሮ ከበር በኩል በመጣል ቦሌ ሚካኤል እዛው ገፍትሮ የጣለው ሲሆን ኮድ 3 ቢ 51 857 በሆነ ብሉ ብላክ በሆነች ቪትስ መኪና ባህር ዳር አንስቶ እስከ ሐሙሲት እስከ ሱሉልታ ማንነቱን እየቀያየረ ተጠርጣሪው እየተደበቀ የቆየ ሲሆን ፖሊስም እልህ አስጨራሽ ከሆነ ክትትል በኋላ ህዳር 23 ቀን 2018 ዓ ም ከወራት በኋላ ሱሉልታ ላይ ከነ መኪናው ሊያዝ ችሏል። በጣም አሳዛኝ ዜና ነው። መማር አለብን፣ ከዚህ ቪዲዮ በደንብ መማር አለብን። አይደለም ምን መሰለ፣ ራይድ የምትጠቀሙ ሰዎች ዝም ብላችሁ መኪናው ውስጥ አትግቡ። በመስማማት ብቻ በአፍ ንግግር ብቻ መኪናው ዘላችሁ አትግቡ። ከዛ ይልቅ በአፕ ጠርታችሁ፣ ካልሆነ ካሎናም ደግሞ በሾርት ኮድ ስልክ ደውላችሁ ጠርታችሁ ተመዝግባችሁ በዛ መንገድ ትራንስፖርት እንድትጠቀሙ ነግራችኋለሁ። አሁን እዚህ ጋር ፐርሰናሊ አውርተው ነው የሁሉ ችግር የተፈጠረው፣ ብር ጨምራ ጨምር የለም። በአፕ ቤዱ ኖሮ አፑ የቆጠረውን ነበር የሚከፍለው ሰው። እንደዚህ አይነት ነገር ስላለ ነው ራስ ጥንቃቄ እንድታደርጉ በሚል ነው ይሄን ቪዲዮ ይዤ መጣሁት ቤተሰቦቼ። የዛሬው ቪዲዮ የተመለከታችሁ ነው ይመስል ነበር፣ እንዴት ነበር? ሳብስክራይብ፣ ኮሜንት አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እንድታደር ይመጫችኋለሁ። በቀጣይ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው